የእግር ኳስ ፍቅርና ተሰጥዖ ከድሬዳዋ አዲስ አበባ ያመጣው በተለያዩ ማሊያዎችም ዕውቅናን ያጎናጸፈው የዘርፉ ተወዳጅ ሰው ስንብቱም ከዚህ ስፖርት ጋር የተያያዘ ሆኗል። በተለምዶ ቀበሌ 23 በሚባለው ቦታ ልምምድ እንደሰራ ወደ ቤቱ አልተመለሰም። ከልምምድ በኋላ ሻወር በመውሰድ ላይ እንዳለ ራሱን ሳተ፣ ወደቀ። በዚያውም አሸለበ። የሞቱ ምክንያት ምን እንደሆነ የሆስፒታል መረጃ እየተጠበቀ ነው። በቤተሰቦቹ በወዳጅ ዘመዶቹና በኢትዮጵያውያን እግር ኳስ አፍቃሪዎች ዘንድ ግን የአሰግድ ድንገተኛ ስንብት ድንጋጤም ሐዘንም ፈጥሯል። ዛሬ በሳሊተ ምሕረት ቤተ ክርስቲያን በተፈጸመው የቀብር ሥነ ሥርዓት ላይም ይኸው ተንጸባርቋል። በዚያው ልክም እርሱ ለኢትዮጵያ እግር ኳስ ያበረከተው አስተዋጽኦ የተወ አሻራ ተወስቷል። በተለይ ለኢትዮጵያ ቡና በተጫወተበት ወቅት ከተለያዩ የአፍሪካ ክለቦች ጋር በተደረጉ ጨዋታዎች ያሳየው ብቃት ከሀገር አልፎ በእነዚህ ተቀናቃይ ክለቦች ዘንድም እንደማይረሳ በቅርብ የነበሩ ይናገራሉ። ከስቴዲየም መልበሻ ቤት እስከ መኖሪያ ቤት፣ እስከ ማህበራዊ ግንኙነት ትህትናና ጨዋታ አዋቂነቱ ቀድመው የሚጠቀሱ የአሰግድ መገለጫዎች ናቸው። የሚስቅ የሚቀልድና ማንጎራጎር የሚያስደስተው መሆኑን በቅርብ የሚያውቁት ይመሰክራሉ። በአንድ ወቅት መኪና ውስጥ ቁጭ ብሎ ከጓደኛው ፋሲል ገሰሰ ጋር ባንጎራጎረው ቆየት ያለ የጥላሁን ዘፈን ስንብት ላርግ የሰዎቹም አይን ቢያስፈራሽ ደፍሮ መምጣቱም ቢያቅምሽ እኔ በላይ በኩል ልግደምና አንቺም በታች በኩል እለፊና ድልድዩን አቋርጪና ወደ እዙ ባሻገር ካለው ዛፍስ እንዳገኘ ሽሁድ ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።